ለጥቁር ህዝቦች የጋራ አንድነት አብሮነትና ትብብር ግማድ ነው ዓድዋ። በዚህም ጀግኖች ኢትዮጵያውያን በደማቸው ቀለም የጻፉት የዓድዋ ድል በመላው ዓለም በሚገኙ ጥቁር ህዝቦች የነፃነት ተምሳሌት ድንበር የተሻገረና ትስስር የፈጠረ ነው። የዓድዋ ድል በዓል ዲፕሎማሲያዊ ግንኙነትን ከመቀየርና ከማጠናከር ባሻገር ብሔራዊ አንድነትን እንዲፈጠር የሚያደርግ ነው። እለቱ የተደረገው ጦርነትም የአንድ ቀን ዝግጅት ሳይሆን የብዙ ቀን ዝግጅት አንገዛም አንሸነፍም የሚሉ ትርክቶችን የያዘ የማሸነፍና እንደ ሀገር የመቀጠል የቅኝ ግዛትን

የፈጠረና የዲፕሎማሲያዊ ግንኙነቶችን ጭምር የቀየረ ነበረ። በእርግጥም ዓድዋ የኢትዮጵያን ሉዓላዊነት በደማቁ የጻፈ ብቻ ሳይሆን ለዚሁ ዓላማ መላው ጥቁሮችን እንዲነሳሱ ያደረገ ታላቅ ድል ነው። ድሉ ኢትዮጵያ ዓለም አቀፍ ዕውቅናን እንድታገኝና ሀገሪቱ በዓለም መድረኮች ይሁንታን እንድታገኝ ከማስቻል ባለፈ የቅኝ ግዛት ሳቤን ያከሸፈና በቅኝ ግዛት ስር የነበሩ ሀገራት ለነፃነታቸው እንዲነሳሱ ያደረገ ሲሆን ማሸነፍና አሸናፊነትንም ያሳየ ነው። ኢትዮጵያ እንደ ሀገር የቀጠለችበት አንደኛ ዲፕሎማሲ የተጠናከረበት ለሌሎች አፍሪካ ሀገሮች የሰልፍ ዲተርሚኔሽን እና ሶቨርኒቲ አፍሪካውያን እውቅና እንዲሰጡ አፍሪካውያን ብቻ ሳይሆን ቅኝ ግዛት ውስጥ የነበሩ አገሮች እንዲሰሩ ያደረገበት እና ኢኒቨትብል ኮሎኒያሊዝም ቢኬም ኢኒቨትብል ነው የሚሉት ብዙ ጸሐፊዎች ቅኝ ግዛት ምን የሆነ ተቀባይነት የሌለው ስርዓት መሆኑን ያሳየና ማሸነፍ እንደሚቻል ዲተርማይን እንዲደረግ ያደረገ ነው። ዓድዋ ይድል ኢትዮጵያ ጥቅም በውጭም ሆነ በውስጥም ሆነ የሚያንሰባረቅ አንዱ ታሪካዊ ነገር ነው። ስለዚህ ከዚህ የበለጠ ነገር ሀይም ማየት የለብንም። እንደ ልዩ ባህሪ እና እንደ አፍሪካ ታሪክ ነው ማየት የምንችለው በነጮች ቀኝ ያልተገዛች ከዛም አልፎ ደግሞ የነጮችን ወታደር በጥቁሮች ወታደር መሸነፍ እንደሚችሉ ጥቁሮች መሸነፍ እንደሚችሉ ተስፋ የሰጠ ድል ነው ያደረገችው ማለት ነው። ስለዚህ ከኢትዮጵያ በላይ አፍሪካን ሊወክል የሚችል ለአፍሪካ አህጉራዊ ጥቅም መቆም የሚችል ምልክት ሊሆን የሚችል ሌላ ሀገር የለም ማለት ነው። ለዚህም ኢትዮጵያውያን አባቶቻችን ከጻፉት ደማቅ ሀገራዊ ድል ትውልዱ በመማር ለዛሬቷ ኢትዮጵያም ሆነ አፍሪካዊ አንድነት ልንጠቀምበት እንደሚገባ ይነሳል። ከዓድዋ ድል የምንማረው ምንድን ነው? ሶሊዳሪቲን ነው፣ አንድነትን ነው። አሁን አፍሪካውያን ያላቸው ችግር ምንድን ነው? ኢትዮጵያስ ያላት ችግር ምንድን ነው? ያንን ከዓድዋ ተምረን ሌላ አድዋ ሌላ ድል ማስመዝገብ የምንችለው እንዴት ነው የሚለው የአሁኑ ጄኔሬሽን በጣም ሊያስብበት ይገባል፣ ሊያነብ ይገባል፣ ሊያጠና ይገባል። ሃይማኖትን ሳይጠይቅ፣ ብሔርን ሳይጠይቅ የትኛውን የማንነት መገለጫዎችን መሰረት አድርጎ ሳይሆን ኢትዮጵያዊነትን ብቻ መሰረት አድርጎ በኢትዮጵያ ጥላ ስር ተሰልፎ ነው ያንን ማድረግ የቻሉት። አሁንም እንደዛ አይነት ጥሩ ምሳሌ የምንደግምበት ከዛ የምንማርበት በወሬ ብቻ ሳይሆን ደግሞ በተግባር የምናሳይበት ጊዜ እንዲሆን ሁሉም ሊሰራ ይገባል። ኢትዮጵያ ሚዲየተር እንድትሆን አስታራቂ እንድትሆን የፒስ ኪፒንግ ፎርስ ደግሞ ምሳሌ እንድትሆን ሪጅናል ፓወር ከመሆን ባለፈ ዓለም አቀፍ እውቅና እንድታገኝ ያደረገ ዓመት ሲደርስ ሳይሆን አድዋን መዘከር ያለብን ማሰብ ያለብን በትልቁ ሁል ጊዜ መዘከር አለብን። ለውጥን መፈለግ እድገትን መፈለግ እንደ ሀገር የተቀመጡ ልማቶችን ለማሳካት ከሀገር ያለፉ ዓለም አቀፍ ግቦችን ለማሳካት ለምሳሌ የአፍሪካ ህብረት ያወጣቸውን ግቦች ለማሳካት መስራት አንዱ አድዋችን ነው መሆን ያለበት።